ያማን በልጅነቱ ማን እንዳገተውና ማን ህይወቱን እንደነጠቀው እያጣራ ከቤተሰቡ ከሶላሳን ወይ ከአባቱ ወይ ከእናቱ ወይ ካያቱ አንዳቸው እንዲታገት እንዳደረጉት እየጠረጠረና እያሰበ ነበረ። አላዝ በዚህ አጋጣሚ ለሩያ ፍቅሩን ለመግለጽ ወደዛ ወደዚህ እየተሯሯጠ የሚገኘው ያማን እና ሩያ ተለያይተዋል። ከዚህ በኋላ ልታናግረውን ፈቃደኛ አይደለችም። ሁለቱም ተዘጋግተዋል። ያማንም ቢሆን በራሱ ህይወት በጣም ቢዚ ነው። አሁን ሩያ ከአላዝ ጋር ናት። አላዝ ማታ የሆነ ሰርት ስለሚዘጋጅ ትኬት ገዝቶ እየሰጣት ነበረ። በጣም ደስ አላት። በዚህ ቦታ ላይ እንደተገኘ እየጠየቃን ነው። በሌላ በኩል ደግሞ ቻላ የእሷ ፍቅረኛ ሩዝ ጋር ኪዮኒ ሴት ጋር ብዙ ጊዜ እየሆነ እያየችው ነው። አሁን ደግሞ ከሆነ ክፍል ከልጅቷ ጋር አብረው እየወጡ እሷ ቀሚሷን እያስተካከለች እሱም ቢሆን ሱሪውን ከፍ ከፍ እያደረገ ነበረ። በእርግጠኝነት የሆን ነገር እንዳደረጉ ገባት። ነገር ግን ቻላ ፍቅረኛ እንደዚህ ቺ ሲያደረግባት በሱ አልተናደደችበትም፣ የተናደደችው በልጅቷ ነው። ከዛ በኋላ እሱ ደሷ እየቀረበ አይኔ ፍቅር ነሽ ሲላትቶይ ባከ ብላው በአጠገቡ አልፋ ሄደች። ሮዝ ጋር ምነካት ብሎ ሊከተላት ሁሉ አልፈለገም። ትተዋት ሄደ። ቻላ አሁን ግራ የገባት የልጅቷ ነገር ነው። ልጅቷ ምን አድርጋ ፍቅረኛዋን እንዳማለለችባት ብቻ ለማወቅ ነው የምትፈልገው። ልጅቷን ተከተለቻት፣ ተጠገባ ተቀመጠች። ሰላም እንዴት ነሽ አለቻት። ሰላም ትላታለች ልጅቷ ግራ ገብቷት። ከዛ ቻላ ይሄ ልብስሽ በጣም ያምራል፣ ከየት ነው የነገር ማግኘት የምችለው ብላ ጠየቀቻት። ከዛ ልጅቷም አንድ በአንድ እየነገረቻት ነው። በሌላ በኩል ያማን እዛው ሆስፒታል ውስጥ ነው ያለው። ያማን እየተራመደ ነበር፣ ድንገት አያቱ ከሁለቱ ጠባቂዎች ጋር ሆኖ ስልክ እያወራ እየተንቀሳቀሰ ነበረ። ሄለው የን ነው የት ነው በቃ እናገኘዋለን፣ እናገኘዋለን። አስፈላጊ ከሆነ መስጠት ያለብንን ነገር እንሰጠዋለን። ችግር የለም። እየመጣሁ ነው፣ እየደረስኩኝ ነው እያለ እየወረደ ነበር በደረጃ። ያማን ሲያየው እሱን ለመከተል በጣም ትኩረት ተሳበ። ስልኩን አወጣ፣ ሰዓት አየ። ልከተለው ብሎ ሮጥ ሮጥ ሲል ድንገት እናቱ እየመጣች ነው፣ ልጄ እያለች ትከተለዋለች። እሱ ግን ሰምቷት እንዳልሰማ ሆኖ ሀሳቡ በጣም ስለተበተነ በፍጥነት አያቱን እየተከተለው ነበረ። አሊ አሊ፣ የት ነህ ያማን፣ አሊ ብላ ብጠራም እሱ ግን በደረጃው ፈጥኖ እየወረደ ወዲያው ይሄዳል። ግራ ገባት። ደግሞ አሁን ምን ሆነ ብላ እያሰበች ነው። በአንድ በኩል እነ ጄሱርም ቢሆኑ ጨንቋቸዋል። አሲ አሲ እች ሴት ከዳ ልትገላግለን ነው በቃ አ አው የያማንናት ነስሊያን በቃ ከዚህ ዳ ልትገላግለን ነው ደስ ብሎኛል። እያለ ደስ ብሎት ጉንጫን እየሳመ ነበረ። ድንገን ነስሊያ መጣች። ልጆች ምንድን ነው ግን አሌት አለ ብላ ጠየቀቻቸው። ወደ አንቺ እንደሚመጣ ነግሮን ነበር የወጣው እኔ እንጃ አናቅም አሏት። እኔ ያ አልመጣም ግን ቶሎ ቶሎ ሲራመድ አየሁት እያለቻቸው ነበረ። ግራ ገባቸው። ችግር አለ እንዴ ብላ ጠየቀቻቸው። ሁለቱም ተያዩ። ጄሱርና ሲ ረረ የለም ይሏታል። እርግጠኛ ናችሁ ብላ ጠየቀቻቸው። አዎ አዎ እያሉ ይመልሱላታል። ድንገት የሆነች ነርስ መጣች። ወይዘሮ ነስሊያን መምጣት አለብሽ ትላልነበረም። እሺ እሺ እመጣለሁ። ይኸውላችሁ እኔ እዚሁ ነኝ። እሺ ችግር ካለ ንገሩኝ። እሱን ካገኛችሁት አገናኙኝ። እኔ ጋር እንዲመጣ ንገሩት ብላቸው ሄደች። ጄሱር ብዙ አሰበ። አሁንም ቢሆን ይህ ችግር እንዳልተፈታ ገባው። አ ያማን አልነገራትም። አልነገራትም ምንድን ነው የምናረገው እያላን ነበረ? ታዲያ የት ነሄዱ የት ሄዱ ነው ብላ አሲ ስልክ ልትደውል ነው። ስልክ ስትደውል ያማን አያቱን እየተከተለው ነበረ። ስልኩን አላነሳልሽ አላት። ዝም ብሎ አሁንም

በሌላ በኩል ኤሽረፍም ቢሆን ቶሎ በሉ ቶሎ በሉ እያለ ነበረ ሲጓዝ የነበረው ያማን እየተከተለው እንዳለ የሚያቅ አይመስልም ከደቂቃዎች በኋላ ጄሱር በቀጥታ ትንሹ ሞት ወደተኛበት ክፍል መጣ ወደ ሱ ክፍል ከገባ በኋላ ሞት እንዴነ እያለ ወደ መስኮቱ ቀረበ በመስኮቱ ቁልቁል ወደታች ይመለከታል ሲመለከት አሁንም ቢሆን የያዕቆብ ሰዎች እታች ናቸው መኪናቸው አጠገቦ ነው ዞር ዞር እያሉ ጄሱር ብዙ ስጋት ገባው ጄሱር ግን ችግር አለ እንዴ ከቅድም ጀምሮ በዚህ መስኮት ስታዩ ነበረ ምንድን ነው ብሎ ጠየቀው ኧረ የለም የለም ዝም ብዬ ነው ባክ፣ ዝም ብዬ ነው ይለዋል እየሳቀ ነው። እንዴ አንተ ብቻ ሳትሆን አሲም ብትሆን ቅድም በዚህ ጋር ቁልቁል ስትመለከን ነበረ። ምን ሆናችሁ እኮ ብዬ እኮ ነው ግራ ገብቶኝ እኮ ነው እያለው ነበረ። ጄሱር ውስጥ ተጠጋ አቅፎት እያወራው ነበረ። ምን ታደርገዋለ እንግዲህ በቃ ሁል ጊዜም ቢሆን እኛ ቤተሰብ ውስጥ የሚያጋጥመው ችግር የሚመጣው በጄሱር ነው። ጄሱር ሁል ጊዜም ችግር ፈጣሪ ነው። አዎ ጄሱር ምንም በቃ ማያድግ አሁንም ቢሆን አያድግም። በቃ ሁሌ ህጻን እንደሆነ ነው። አሁንም ቢሆን አልበሰለም። ወንድሙ ያማለ ችግር እንደፈጠረበት ነው እያለ ነበረ። አንዴ ስቃል፣ አንዴ ደግሞ ፊቱ እያዘነ ነበረ አሁንም ቢሆን ሁኔታ ላይ ነበር። ነገር ግን ነገሩን በጠበትኩት እኔ ኮንዲ ነኝ እያለ ከት ብሎ ይስቃል። አዎ እንደዚህ ነው። ምን ችግር አለው ታዲያ፣ ችግር ለወንድሜ እንወዳለን እኛ እያለው ነበር። ሞት ጄሱር እያመረረ መጣም ታውቃለህ። እኔ ምንም ለቁም ነገር የማልሆን ሰው ነኝ። በቃ አሪያ መሆን ካለባቸው መሆን ያለባቸው ያማንና አሲ እህቴ ናቸው። ከእነሱ ተማርሽ ከኔ ምንም ነገር እንዳትማር። እሺ ቃል ግባልኝ። ከኔ ምንም ቁም ነገር የለም እሺ እያለ ነበረ። እሺ እሺ ወንድሜ ቃል እሰጣለሁ ቃል እገባለሁ ይለዋል። ጥሩ ጥሩ በቃ ኔ ሊድ እንግዲህ እስኪ ካሁን በኋላ መቼስ በእኔ ጉዳይ ያማንም አሲም አንተም ብትሆኑ መቸገር የለባችሁም። እስቲ እመጣለሁ፣ መመጣ ከሆነ ማለት ነው በቃ ቻው እያለ አይኑ ላይ እምባ ነበረ። ጄሱር ከክፍሉ እየወጣ ነበረ። እንዴ ጄሱር ቋያንዴ ቋያንዴ እያለ እሙት ይጠራዋል። ጄሱር ትቶት ወጣ። እሙት በጣም ይጨነቅ ጀመረ። በሌላ በኩል ነስለያን አሁንም እዛ ሆስፒታል ውስጥ ዞር ዞር እያለች ነው። ድንገት ሼብኒምን አየቻት። ሼብኒምን ብትሆን እሷን ስታያት ልታናገራት አልፈለገችም። ፈጠን ፈጠን እያለች ትራመዳለች። ሼብኔም ሼብኔም ቆይ አንዴ ቆይ አንዴ አንዴ ብላ ትከታታለች። በአንድ በኩል ኔስሊያን ተኝ ተኝ እያለች ሼብኔም ስትራመድ ነበር። ሼብኔም ቆይ አንዴ ብላ አስቆመቻት። ይኸውልሽ እኔ ባለፈው የተፈጠረው ነገር ድጋሜ እንዲፈጠር አልፈለግም፣ በጣም ይቅርታ ስትለን ነበረ። ኔስሊያን በጣም የሚያሳዝን ነገር ነው እያለቻን ነበር። ከዛም በኋላ ድንገት ሰራን መጣ። ሰራን ኢኪያረን መታው ብላ እየነገረቻት ምን ብላ እየጤቅቻን ነበረ። ድንገት እሱ እንደመጣ ደግሞ ምን ተፈጠረ? ምን ልትይ ነው? እያላን ነበረ። ከዛ እሷ በጣም ታሳዝናል። እንዴት ወንድሜን ተመተዋለት ስለው ነበረ ይሄ ነገር በዚ ያላ በቀር ከዚህ በኋላ ድጋሚ አፉን የሚከፍት ከሆነ አሳየዋለሁ፣ ስላን ነበረ እንዴት እንድትላለ ስትለው ኔስላን ባንድ በኩል ሰራን ነበር እንደዚህ ብሎ ማውራት አይችልም እንደዚህ መናገር አይችልም። እንዴ ነገር እየተናገረ ነው መጣ ህይወታችን በጠብጥ ሞከረ። ምን ነው ቆይ አንቺ ልጅ ጣፍቶ እንዴት እንደዚህ ይባላል? እያለ ስማ ድጋሚ እንደዚህ ነገር እንዲፈጠር አልፈልግም አልፈልግም ነበር ነው ሆስፒታል ትላለች ነስሊያን። እያንዳንዱ ሰው ቦታውን ማወቅ አለበት፣ እናንተም ቦታችሁን አውቁ እያላን ነበር ሰራን። እብድነ አንተ፣ የምር እብድነ እብድነ። በጣም ብዙ ነገር ተበላሽተዋል። ይሄ ልጅ አድጎ ብዙ ነገር ተበላሽቶ መጣ። እናንተ ግን የድሮን ህይወት ለማስጀመር ትሞክራላችሁ፣ ማትረቡ ብላትታቸው ሄደች። እንደገና አስቢበት እያላን ነበር ሰራን። ሸብኒም፣ ወንድሜን ተው እያለችው ነበር። ወንድምሽ የለም ከቤት ወጥቷል፣ ኤጄ ነግራኛለች፣ ሲወጣ እያየችው ነበር ቅድም አላት። ሸብኒም ደነገጠች። ወንድሟ ኢኪያር ከቤት እንደወጣ አታውቅም ነበረም። በሌላ በኩል አሴ በቀጥታ ወደ እሞት መጣች። እየመጣች ጄሱር ሱሬቱ ግን ብላ ጠየቀችው። እኔ እንጃ መቶ ትንሽ አወራኝና ወጣ አላት። እንዴት ማለት ምን አለ አለችው። እኔ እንጃ በቃ እኔ ለእናንተ ሸክም ሆነ አልፈልግም ከእኔ ምንም ነገር እንዳትማረን የቆም ነገረኝ አይደለውም፣ ምናምን ነገር አለኝ እንደውም ትንሽ ሊያለቅስ ደርሶ ነበረ አላት። ምን ብላ በመስኮት በኩል ተመለከተች። ስትመለከት ጄሱር መኪና ውስጥ እየገባ አየችው። የእነ ያዕቆብ መኪና ውስጥ እየገባ ስታየው፣ በመጨረሻም እጅ እንደሰጠ ትቆጥርና ቶሎ ብላ ደንግጣ እየወጣች ነበረ ጄሱር ጄሱር፣ ወይኔ ጄሱር ብላ የሩጤ ስትወጣ ሞት እያለቀሰ እሞት ግራ ገብቶታል። አሲ ወደ እያማን እየደወለች ነው። እያማን እንደምንም ስልኩን አነሳላት። ሌላው አሲ ምን ተፈጠረ እያለ ነበረ። ኧረ ያማን፣ ችግር ተፈጥሯል። ጂሱር እጁን ሰጥቷል። ጂሱር መኪኖ ሲገባ እየወሰዱት ነበረ። ምንድነው? ምን አረጋው አለችው። እሺ፣ እሺ፣ ችግር የለም በቃ፣ ችግር የለም በቃ ብሎ ስልኩን ዘጋው። ከዘጋው በኋላ እጭ ምን ምን ይሻላል እንደው እያለ ነበረ። አያቱን መከታተሉን አቆመ። መንገዱን አቋርጦ በቀጥታ ወደነ ጄሱር ይሄዱ ነበር። ኦፍ ጄሱር፣ ኦፍ ጄሱር እያለ መሪውን እየደበደበ መኪናውን እያዞረ ይመለሳል። በሌላ በኩል አላዝ እንዲሁም ጓደኛው ሩዝ ጋር ዛሬ አሪፍ ምሽት እያዘጋጁ ናቸው። ከተማ ውስጥ በጣም የሚወደድ ዘፋኝ ዛሬ በሚዘጋጀው ኮንሰርት ላይ ተጋብዘዋል። እሱ ሲዘፍን፣ ዘፈን ሲለማመድ እየተመለከቱት ናቸው። ከዛም በኋላ አሪፍ አሪፍ። እሺ አሁን እንዴት አድርጌ ነው ማገዘ እያለ ዘፋኙ ወደ አላዝ እየጠጋ ነበረ። ማለት አንተ ትዘፍንና በመዋል ማይክራፎኑን ትሰጠኛለህ፣ ከዛ ነው የምወዳት ልጅ አለች፣ ለእሷ ፍቅሬን እናዘዛለሁ ማለት ነው አለው። እሺ በል አለው ዘፋኙ ማይኮን እየሰጠው ምን ልበል አለ አላዝ ግራ ግባው፣ ግራ ሲገባው ከዛ ሩዝ ጋር ይባላል እንዴ የሆን ነገር ትላለ እንጂ ምን ችግር አለ ከፈለክ የሆነ ግጥም ነገር በልላት የሆነ የሚጣፍጥ ነገር ደስ የሚል ነገር አንቺ የኔ ያለምነሽ የኔ ውድነሽ ምናምን ነገር የሆነ ነገር እየቀላቀልክ ምን ችግር አለ ሁልጊዜም በልቤ ያለሽ እያልክ በቃ ሁልጊዜ እንደምትወዳት ከእሷ ጋር መሆን ተስፋ እንደምታደርግ ምናምን ነገር ንገራት እያለው ቆይ ላሳየ ብሎ መድረክ ላይ ወጣ ማይክራፎኑን ይዞ ማይክራፎን ይዞ ከዛ ማውራት ጀመረ ቆይ ቆይ ላሳየ እኔ አንቺን ሁሉ ጊዜ አፈቅርሻለሁ በላት በቃ አንቺ የዚህ የኔ የልቤ ባለቤትነሽ በላት እሺ በቃ አይን አይኗን እያየ እንደዚህ በላት አይምሯና ልቧ ነው በአንድ ጊዜ የሚናጋው እያሉ ነበረ ። ድንገት ቀና ሲል ቻላ ፈገግ ብላ እያየችው ነበረ። ደነገጠ። እንዴት ቻላ እዚህ ምር ታረጊ መጣሽ ብሎ እሷ ተጠጋ። ምን እያረክን አለችው። ኧረ እዚህ መሆን አልነበረብሽም ሂጂ በቃ ይጂ ከዚህ እያላ ነበረ። ቀጥል ቀጥል፣ ችግር የለም አለችው። ደስ ብሏት ለሷ መስሏታል። በደስታ እየፈነጠዘች ተመልሳለች። ይቅርታ ወንድሜ ለካ እየተከታተለችን ነበረ። በጣም ይቅርታ አለው። አረ ችግር የለም ይሏል። አላዝ አላዝ ጭራሽ ለሩህያ ምን ብሎ እንደሚነግራትና እንዴት ፍቅሩን እንደሚናዘዝላት ሲጀመር የሚያወራው ነገር አያውቅም። ለእሱ በአሁን ሰዓት የሚያሳስበው ይሄ ነው። ችግር የለም ብሎ ሩዝ የተፈጠረውን ነገር አለፈው በሌላ በኩል ኡሞት እዛው እንደተኛ ሆስፒታል ውስጥ በድንገት ኤጂ ደወለችለት እንዴት ነው እዛው ሆስፒታል ውስጥ ተኝታ አለ አይደለ እያለችው ነበረ ሄለው ማልበል እያለ ነበረ ምን ተፈጠረ ምነው ረሳኝ እንዴ በፍጥነት ረሳኝ ኤጂ እኮ ነኝ ያለችው ኤጂ እያለ ነበር አዎ እኔ ነኝ እያለች ወደ ውስጥ እያገባች ነው ከዛም በኋላ እሷም ታማ ወደ ሆስፒታል እንደገባች ለተወሰነ ጊዜ ነገረችው ጠጋ ብልልኝ ብላ ጋደም ብላ ኤርፎን ጆሮ ላይ እንዲያደርግ እያደረገችው ከዛም በኋላ ሁለቱም ሙዚቃ ማዳመጥ ጀመሮ አልፎ አልፎ እየሳቀ ፈገግ እንዲል እየነገረችው ነበረ ያማን በመጨረሻም እነ ጄሱር አሉበት ተብሎ የተነገረው ቦታ መጣ። ሲመጣ የሆነ ቤት ጋር ነበረ። መኪናውን አቁሞ ወደዛ እየቀረበ ነው። አሲ ጨንቋታል። በሆስፒታሉ በውጭ በኩል ተቀምጣለች። እረ የሆነ መጥፎ ነገር እየመጣ ነው ብላ መጥፎ ስሜት እየተሰማት ነው። ከዛ በኋላ ያማን ከመኪናው ወረደ። ሲወርድ በአንድ አቅጣጫ የሆነ ቤት ውስጥ ሰው እየተደበደበ አይነት ድምፅ ይሰማል። የሆነ ሰው በደንብ እየተደበደበና እየተረገጠ ነው። ይህንን ድምፅ ሲሰማ በጣም ደንግጦ በሩን ለመክፈት ብዙ ታገለ። በብረት በሩን መክፈት እየታገለ እየጮ ነበረ። በሩን ቢያለው አሁንም ታገለ። ጄሱር እያለ እየጮ፣ በመጨረሻም በሩን ገንጥሎት እንደገባ በብረቱ ፊት ለፊት የቀረበውን ሰው ሊመታው ነበረ። በድንገት ዞሮ ሲል እየተመለከተው አያቱን ነበረ። አያቱ ኮቱን አውልቆ እጁን በሶፍት እየጠረገ ነበረ። እጁን ደም ነካክቶታል። ይህም እነ ያዕቆብን ሲደበድባቸው ነበረ። ጄሱርም ቆመዋል። ከዛም በኋላ ያማን የያዘውን ብረት እንደያዘ ደንግጦ ቀረ። ከዛ በኋላ ጄሱር ወንድሜ ወንድሜ፣ አስቀምጦ አስቀምጠው እያለ ብረቱን እየተቀበለው ነበረ ያማን ያህል ተመልከተኝ። ኔልጅ ልጅ ድጋሚ ከእንደዚህ አይነት ሰዎች ጋር ተመሳዩ ነገር ውስጥ እንዳገባሽ። በቀጣይ ደግሞ አያቴ ይደርስልኛል ብለህ እንዳታስበው፣ በቀጣይ ከባድ ሊሆነብህ ይችላል ይለዋል። ሶስቱን ወንዶች እንዴት አድርጎ እንደደበደባቸው ያማን ግራ እየገባው ነበረ። ፍጥጥ ብሎ ያያቸዋል። ይሄ የመጀመሪያም የመጨረሻ መርዳታ ነው። ትሰማለህ አይደለ? ተመሳዩ ነጣጣ ውስጥ እንዳገባ እያለ ጄሱርንም ይቆጠዋል። ለማንኛውም የልጅ ልጅ ችግር ውስጥ እንዳገባ እያሉ ነበረ። ከዛ ጄሱር እሺ ሺ ፋዘር አመሰግናል አመሰግናለሁ ብሎ በቀጥታ እሱን ይስመዋል። እጁን እየሳመ በቃኔ ሊድ ብሎ ጄሱር እየሮጠ ሄደ። ከዛም በኋላ አሁን እያማንና አያቱ ቀሩ ና እኒድ እኒድ እያሉ ነበር። ኮቶን እየለበሰ ከዛ በኋላ ይለ ከዚህ በኋላ እንደዚህ ነገር ሲፈጠርም ሌላ ነገር ሲፈጠር ብቻን አይደለም ብቻዬን እጋፈጠዋለሁ ብለህ እንዳታስብ፣ ምክንያቱም አንተ ቤተሰብ አለ አንተ ከዚህ በኋላ ብቻን አይደለም እያሉ ነበረ። ከዛም ወደ ሌላ ቦታ መጡ። ታውቃለ አንተ መጥፋት አልነበረብን፣ ግን አንድ ጊዜ የሆነ ነገር ነው። ለምን ጠፋ ምናምን ብዬ እኔሆን አላዝንም፣ ግን ያን የተፈጠረውን ነገር ልንገርህ። እኔ በሰዓት ሆስፒታል ነበርኩኝ። በቃ አንተን መጠበቅ ባለመቻሌ በጣም ነው የማዝ። ነው ሆስፒታል ውስጥ ከባድ ሕክምና ክትትል ውስጥ ነበ ነበርኩኝ እያለ ተነስቶብኝ። በቃ ያኔ ትንሽ ያመኝ ነበረ እና በቃ አችን እንደ አጋጣሚ ተጠቀሟት። በጣም ብዙ ግርግር ነበረ። ከዛኔ በሁለት እግሬ ስቆም ጤነኛ ሰው ሁኔታውን ስሰማ በጣም ረፍዶ ነበረ። በቃ የተፈጠረውን ነገር ለማመን በጣም ነበር የከበደኝ። ሁሉም ነገር እንደ ድሮ አለፈ በቃ ግን በጣም በጣም ብዙ ነበር የታመምኩት። ብዙ አዝኜ ነበረ። አንተም ብዙ ነገር እንዳሳለፍክ አውቃለሁ። ግን የእኛ ደግሞ አላውቀም እንዴት አድርጌ እንደምገልጽል። ግን እንደዚህ ያደረገውን ሰው ባገኘው በእጅ ያነቅ የገለው ነበረ ይሁን ነገር አረገዋለሁ በእርግጠኝነት እያለ ነበረ እያለቀሰ የኔ ልጅ ወንድ ልጅ ቢያለቅስ ችግር ለመሻት ተፍራ እያለው ነበረ። ከዛ አቅፎት ያለቅሳል። አቅፎት እያለቀሰ ያማንም አብሮት ያለቅሳል። ከዛ የሸፍ ጋርዶቹ እያዩ ነው እንዴ ብሎ እየጠየቀው ነበር። አይ አላዩንም፣ አላዩንም ይለዋል። ጥሩ እሺ፣ እኔ አንበሳ እያለ እያቀፈው ነበረ። በዚህ መንገድ ፍቅር ሲያሳየው በአንድ በኩል ያማን አሁን አያቱ እጁ እዚህ ውስጥ እንደሌለበት እያመነ ነበረ። ሁለቱም በዚህ መንገድ ከተቃቀፉ በኋላ በቃኒድኒድ ይባባላሉ። ከዛ እየመጡ ናቸው። በሌላ በኩል ሩያ መኝታ ክፍሏ ውስጥናት ድንገት እየመጣቸው ቻላ ናት ቻላ። በቀጥታ ወደ እሷ እየገባች ተመለከች ምን ይዤ እንደመጣሁ ብላ፣ አዳዲስ ልብስ ገዝታ ነበረ። ይህን ነገር ግን በጣም ያካበድሽው አይመስልሽም እያለቻን ነበር። ሩያ ግራ ገብቷት፣ ምኑ ታካበደ ምኑ ታካበደ? ይኸውልሽ ዛሬ ጥሩ ጊዜ ይኖረናል። እንደገና ደሞች ያውሩዝ ጋር ለኔ ዛሬ ፍቅሩን ሊናዘዝ እየተለማመዳ ላይ መሰልሽ። ዛሬ በጣም ደስ ብሎኛል። ለማንኛውም ያው ለአንቺም ልብስ አምጥቼልሻለሁ፣ ስጦታ ነው። ይኸውልሽ መቅረት ምናምን አይቻልም። ሩያ እያ ለመቅረት እንዳታስቢ እሺ? እያለቻን ነበረ። እስኪ እሺ እመጣለሁ እመጣለሁ ትላታለች። ከዛ ቻላ የገዛችውን ልብስ ይዛ እየወጣች ነበረ። ሩያ ልብሱን ትመለከታለች። በሌላ በኩል ያማንና አሲ ውስጥ ገብተዋል። ኤጄና እንዲሁም ደግሞ ኦሞት አልጋ ላይ ተቀምጠዋል። ጄሱር ወንበር ላይ ሆኗል። አብሮ ይጫወታሉ፣ ይሳሳቃሉ። ከዛም በኋላ ድንገት አሲ ያማንን ባይኗ ምልክት እየሰጠችው እንውጣ አለችው። ሁለቱም ተያይዘው ወጡ። ምን ተፈጠረ? እስኪ ንገርኝ። ምን ምን እየሆነን ያለው? እኔ እኮ ምንም ማቀው ነገር እኮ የለም። በል ንገርኝ አለችው። ምን ልንገርሽ አላት። ኢኪያር የሚባለው ሰውዬ እንዴት ሆነ? አለችው። ከዛም በኋላ እሱ ያው ሄዷል እኮ እንዴት አድርጌ እንደማገኘው ማላቀም በማለት ተናገረ። ከዛ መልሶ ታውቂያለሽ ያው እኔ እንድታገት ያደረጉኝ አያቴም ወይ ደግሞ እናቴ አይደለም። ከእነሱ ውጭ ደግሞ ሌላ ሰው የሳላን ያለው ማን ነው? ሰራን ነው የሚሆነው አላት። እናሱ እርግጠኛን? አለችው ታዲያ ማሊያደረጉ ይችላል? እሱን ይቀረው እያላን ነበረ ሰራን ቢሮ ነበረ። ጨንቆታል፣ ብዙ ያስባል፣ ብዙ ይጨነቃል። በሌላ በኩል እነ ሩዝጋር ጋር እንዲሁም እነ አላዝ ኮንሰርቱ ተጀምሯል እዛው ናቸው። ከዛም በኋላ የታለች ሩህያ ግን ብሎ ሩዝ ጋር እየጠይቆ ነበረ። ትመጣለች፣ ትመጣለች፣ እንጠብቃቸው፣ እንጠብቃቸው እያለ ነበረም። እንዲህ እየተባባሉ ገና ፕሮግራሙ እየጀማመረ ሰዎችም ወደ ውስጥ እየገቡ ነበረ። ድንገት የመጣችሁ ቻላ ናት። አዲሱን ልብስ ለብሳ፣ ልክ ከዚህ ቀደም ሩዝ ጋር ቺት ሲያረግ ካየችው ሴት ጋር ተመሳሳይ የሆነ ልብስ ነበር ያደረገችው። እሱን አድርጋ ስትመጣ ሰርፕራይዝ አለቻቸው። ጋር አብረው ተያይዘው ቆሞ ነበረ ከዛ ፍጥጥ ብለው አዩዋት እሷም አየቻቸው ምንድነው የምታፈጡት ምንሆናችሁ ነው ብላ ጠየቀቻቸው ሁለቱም ተያዩና ከት ብሎ ሳቁ ፍንድቅ ብለው ሲስቁ ምንድነው የሚያስቀው ያስቃል እንዴ ምንሆናችሁ ነው ብላ ጠየቀቻቸው ምንድን ነው ይሄ ከየት ነው የመጣሽው እንደዚህ ውጥርጥርጥር ብለሽ ወይ ጉድ ቢያንስ ፊት ይሻላል ያለው የሚካባት ፊት በጣም ነው የሚያስጠላው ብሏት ወንድሟ ልሄድ ነው ሩዝ ጋርም ቢሆን በጣም የሚያስቅ ነገር ውስጥ ሁኔታ ውስጥ ገብተሻል ያስጠላል በጣም ብሏት ይሄድ ነበረ ግራ ገባት ምን አይነት ሁኔታ ውስጥ ነው ያሉት እያለች እያሰበች ከኮንሰርቱ ወጣች ከቤቱ መተንፈስ እየከ በዳን ነው። እንደ ባለፈው ሁሉ በጣም ጨነቃት። እየወጣች እያለ በድንገት ሩያን አገኘቻት። ሩያን ስታገኘት እንዴ ቻላ፣ ምን ተፈጠረ ብላ እየጠየቅቻት ነበረ። ግራ ገብቶኛል ግራ ገብቶኛል ትላታለች። ምን ተፈጠረ? ምን ሆንሽ? ስትራ ነበረ። እነዚህ ሁለት የማይረቡ ወንዶች በቃ ሙዴን በጠበጡት። ይኸው አሁን ግራ ገባኝ፣ ይኸው ተረብሻለሁ። ምን እንደማደርግ አላውቅም። ምን እንደማሰብ ራሱ አላውቅም። ምንድን ነው ቆይ፣ እነሱ ለሰው አያስቡም እንዴ? ሁልጊዜ ለራሳቸው፣ ሁልጊዜ የሰው ህይወት እንደበጠበጡ በተለይ አላዝ ሁሌ የሰው ህይወት እንደረበሸ፣ በቃ እሱ አይጠየቅም፣ እሱ አይወቀስም። ስትራ ነበር። የማንን ህይወትን በጠበጠው? ምንም እየገባ ይገባኝ አይደለም፣ ምንድነው የምታወሪው? አለቻት። ስሚ፣ ባለፈው ዕለት የተፈጠረው ግርግር ታስቶሻልሻ ሁሉም ነገር የመጣው በያማን ምክንያት ይመስልሻል? ራሱ አላዝኮ ነው ከነዛ ከሰዎቹ የሆን ነገር ወሰደባቸው። ከዛ በኋላ ያማን አሳበበ። ከዛ ከያማን ጋር ሊጣሉ መጡ ብላ ነገረቻት። ሩያ ደነገጠች። እንዴት እንዴት ስትላን ነበር። አዎ ያማንና ጓደኞቹን መጥተው ያጠቋቸው ለዚህ ነበረ በዓላት ስህተት ብላ ስትነግራት፣ እንዴ ያማን ይህንን ያውቃል አለቻት። አዎ ያውቃል ስትላን ነበረ። ከዛ ሩያ ደነገጠች በጣም ነበር ከው ያለችው። ያማን ጎዳና ላይ ያደገው እንላለን፣ ግን አንድም ሰው እስካሁን ድረስ ክዶ አያውቅም። ይገርመኛል የሱ ታማኝነት እያለቻን ነበረ በጣም ልቦ አዘነ። መልካም ጊዜ ብላት ሄደች። ከዛ ሩያ ደንግጣ ወደ ኮንሰርት ውስጥ እየገባች ነው። በሌላ በኩል ያማን ወደ ክፍሉ እየመጣ ነው። አልጋው ላይ የሆነ ፎቶ ነገር ተቀምጧል። የፎቶ አልበም ከፈተ ይመለከተው ጀመረ። ድንገት ስላመጣች ምናልባት እነዚህን ፎቶዎች ስታያቸው ነገሮችን ካስታወስክ ብዬ ነው። ተመልከት፣ ተመልከት፣ እዚህ ጋር ልደት ነበረ። በጣም ደስተኛ ነበርክ። እቺ አሻንጉሊት በጣም ነበር የምትወዳት። ይሄ ደግሞ ጓደኛ ነበረ፣ የትምህርት ቤት ጓደኛ ኢኪን ይባላል እያለችሁት ብዙ ነገር ትነግረው ጀመረ። ከዛ በማግስቱ ትምህርት ቤት ሄደ ነበረ ከትምህርት ቤት ስንመጣ ፓርክ ወሰድኩ ብዙ ጊዜ ወስድ ነበረ እየዛለት እንደ ወስድ በጣም አስቸግረኝ ነበረ። ከዛ ወሰድኩ እያለች ለሁኔታው ታስታውሳለች። ከዛም በኋላ በጣም ስትከታተለው እንደነበረ ከዛ እጇ ላይ ለልደቱ የ ፎቶ የታጠበ አልበም ፎቶች ይዛ እየተመለከተች የትኛውን በትልቅዬ ፍሬም እንደምታሰራ እየመረጠች ነበረ። ከዛም በኋላ እየመረጠች በድንገት ሸብኒም ትደውልላታለች። ሸብኒም ስትደውልላት ስልኩን ለማንሳት ባትፈልግም ካነሳችሁ በኋላ ሸብኒም በጣም አዝና እንደነበር ነገረችው። ሸብኒም ያኔ ከባሏግ የተፋታችበት ጊዜ እንደገና ሩህያም ሆስፒታል ገብታ ከሆስፒታል የወጣችበት ጊዜ ነበረ። ለሸብኒም ነገሩ ከባር እንደነበረ ኔስላይላውን ታስረደዋለች። ከዛ እንዳጋጣሚ ሆነው ከሸብኒም ጋር እንዲህ በውጥረት ውስጥ ሆና ስልክ ስታ ነበረ ጠረጴዛ ላይ አስቀምጣ የነበረው እዛው ፓርክ ውስጥ ፎቶች ብትንተናቸው የወጣው ንፋስ መጥቶ ፎቶቹን ሲበታተናቸው በአንድ በኩል እሷ ስልክ እያናገረች ነበር። ነገር ግን ያማን ሕፃን ነበረ የተበታተነውን ፎቶ እየለቀመ ነበረ። ፎቶቹን እየለቀመ ነገር ግን አንደኛው ፎቶ ወደ ውስጥ ወደ ጫካው እየገባ ነበረ። ፎቶን ተከትሎት ወደ ውስጥ ወደ ጫካው እየገባ ከዛ በኋላ ነስሊያን ስልክ አናግራ ዞር ስትል ያማንን አጣችው። ከዛም በኋላ ብዙ ሰዎችን ስጠይቅ ነበረ አሁን እያለቀሰች ልጄን አይታችሁታል፣ ልጄን አይታችሁታል እያለች ቦታውን ስታካልል እንደነበርና በቻለችው አቅም በሙሉ ልጇን ስትፈልግ እንደቆየች እዛ ቦታ ላይ ነገረችው። ከዛም በኋላ አሁን ማስታወስ ከቻለ እንደሚጠቅማቸውና ነገር ግን እሷ ይህን ነገር ስታስታውስ በጣም እንደሚጎዳትና እንደሚያሳምማት እየነገረችው ነበረ። ምናልባት ምናልባት የዛለት ፓርኩ ባሎስ ደስ ብታለቅሰስ ችግር የለም እኮ ከአንተ ጋር ብጣላኮ ነው ብታለቅስም እኮ ልጅ ነበር ከኮ ምናልባት ምናልባት ባሎስ ደስ እያለችው ነበር። እጇን ያዘ። እጇን ይዘው ይልሽ አንቺ ምንም አላጠፋሽማዬ እያላን ነበረ። እንዲህ ሲላት በጣም ደስ አላት። ደስ ደስ ብሏት እያለቀሰች ነበረ። ከዛ ተቃቀፉ ሁለቱም እየተቃቀፉ በዚህ መንገድ። ከዛም በኋላ ይህን ያረገው ሰው በሙሉ ዋጋ ይከፍላል ብሎ እየነገር ነበረም። አላስ ሲጠባበቀው የነበረው ኮንሰርት ተጀምሯል። ያ በከተማ ውስጥ የሚወደደው ዘፋኝ እየዘፈነ ነው ያለው። ሁሉም ወንዶች፣ ሴቶች፣ ወጣቶች እንዳለ አብረ ሆነው እየዘፈኑ ናቸው። አላዝ ይህ የፍቅር ዘፈን ሲዘፈን ከልብ ሆኖ ነበረ እየዘፈነ የነበረው ነገር ግን ሩያ ያ ሰውነቷ ደንዝዟል። እዛ ውስጥ የነበሩ ሴቶች፣ ወንዶች በሙሉ ወይ ይቀርጻሉ ወይ አብረውት ይዘፍናሉ። በጣም ደስተኞች ናቸው። ሩያ ብቻ ናት ድንዘ ዘፈዝ በላ የቀረችው። ሩዝ ጋር ና አላዝ አብረው እየዘፈኑ ናቸው። ይሄ ሰውዬ ዘፈነ ዘፈነና፣ ከዛ ማይክሮፎኑን ለአላዝ ሊሰጠው ነው። እሺ ጓደኞቼ አሁን ደግሞ ያው አላስ ሊነግረን የሚፈልገው መልእክት አለ እያለ ማይክራፎኑን ሊሰጠው ነበረ። ከዛ አላስ ቀስ ብሎ ማይክራፎኑን ተቀበለ። እሺ ያው ሁላችሁም እንዴናችሁ እያለ ጀመረ። በጣም ስሜታዊ ሆኗል። ቆይ አንዴ አንዴ የሆነ መነግራችሁ ነገር አለ ሲል ከዛ ሩ አምጣው አምጣው፣ እኔ ማውራው ነገር አለ እባክህ መጀመሪያ ለንስጠኝ ስትል ነበር። ከዛ መጀመሪያ ልንናገር በጣም ረፍዶብኝ፣ አልገባ ተናግሬ ሄዳለሁ አለች። ፈገግ ብሎ እያያን ነበር፣ ምን ልትል ነው ብሎ እየጠበቀ ነበረ። ይውለ አንተ በጣም ልቤ ላይ ከብዳል። እሺ በጣም የልቤ ሸክም ሆናል። አላስ በህይወቴ ዘመን እንደ እንዳንተ አይነት ስግብግብ ራስ ወዳድ ፍጡር በህይወት የዘመን አይቼ አላውቅም ስትል ነበር ከዛ ቆያ እንዴ ቆያ እንዴ ይውላችሁ እዚህ ጋር እዚህ ጋር ትንሽ የቴክኒክ ስህተት አለ ምን እያረግሽ ያለሽ እኔ እኮ አላዝ እኮ ነኝ አላዝነኝ እያለ ነበር አዎ ራስህ የምትከላከሉ በዚህ መንገድ ነው አደለ ግን ይሁን ለመቼም ቢሆን ከእኔን አትሸውደኝም ትሰማለህ አደለ ከልጅነትህ ጀምሮ እየሆነ ግራ የተጋባ ሰው ነህ ምን እንደምልህ አላውቅም እንደ እንዳንተ አይነት ራስ ወዳድ በህይወት የዘመን አላየውም በቃ ይሁለ ከዚህ በኋላ ግን እኔ አንተን ከዚህ በኋላ ከጎን መሆን አልፈልግም በቃ አልፈልግም በቅቶኛል ብላ ዞር አለች ሁላችሁ መልካም ምሽት በነገራችን ላይ ሙዚቀኛው በጣም ነው ሞዳ ቅድመ ደንቀ ብላ ቆቷን ገልጻ ማይክሮፎን አስረክባ ወጣች። አላዝ ደንግጧል። የእሱ ድንጋጤ ሁሉንም አስደነገጠ። ነገር ግን ወዲያው ሁሉን ረሱት። ከዛ አብረው መጨፈርና መስፈናቸውን ቀጠሉ። አላዝ ግን በጣም ደንግጧል። እንባ እየተናነቀው ሁሉ ነበረ። ከዛ ያማን ከቤቱ ውጪ ቆሞ ነበረ። ድንገት አባቱ መጣ። ሰራን እንደመጣ ልጄ ምን እያረክ ነው አለው። አንዳንድ ቪዲዮ እኮ እያየሁኝ ማለት ስለ ልጆች እገታ አለው። ታዲያ ምን አወክ አለው። አንዳንድ እገታ ላይ ያው በበልጥ ቤተሰብ እንደሚሳተፍበት ከቤተሰብ አባላት አንዱ ወይም ደግሞ የቅርብ ጓደኛ ዘመድ እንደሚሳተፍበት ሰሙ ሰማሞኝ አለው። ሊሆን ይችላል ሊሆን ይችላል ጥሩ መረጃ ነው እያሉ ነበረ። ከዛ ተደወለለት ሲደውልለት ይህን ስልክ ማንሳት አለብኝ ብሎ ዞር አለ። ሰራን ትንሽ እንደተረበሸ ያስታውቃል። ከዛ ድንገት ሩያ መጣች። ከዛ ያማንን ላናግረ እያለችው ነበረ። አልፈልግም አልፈልግም ብሏት ወደ ቤት ገባ፣ በሩን ዘጋባት። ከዛ ሷ ካላወራን እያለችው ነበረ። ከዛ ሷ ወደ መኝታ ክፍሉ ገባ። ገብቶ ዝም ብሎ ፎቶ እየተመለከተ ነበር። ድንገት ሩያ በመስኮት ገባች። ፈገግ ብላ አየችው። እሱም ገርሞት ፈገግ ብሎ እያያል ነበረ። እንግዲህ ምላርጌ እንግዲህ ጨዋታ ወግ ነው እና በቀጣ ስለማታወራኝ ምንም ማድረግ አልቻልኩ ነበረ እያለችሁ ገባ ች ከዛም በኋላ ባለፈው ለታ ስለተፈጠረው ነገር እውነታ እንዳወቀች ድረስ እንደደረሰችበት ነገረችው። ለምን አልነገርከኝም እያለችው ነው። እኔ እኮ ነግሬሻለሁ እኮ ከዚህ በላይ ምን ይባላል ታዲያ ይቀራልሽ ማለት ነው አላት። መጀመሪያም ስህተት ነበረ፣ አንተ ላይ እንደዛ መሆን አልነበረብኝም እያለችው ነው። ከዛ ግን እንዴት ገባሽ ብሎ በመስኮት ተመለከተም፣ እንዴት በደረጃው እንደወጣች ግራ ገባው። እኔ እንጃ አላውቅም፣ ምን እንድዘል እንዳደረገኝ፣ በቃ የሆነ ነገር ውስጤ ገባና አላውቅም እንደተፈጠረ አለችው። ከዛ አንገቱ ላይ ያን ኮምፓስ አድርጎታል። ይሄን ነገር አልጣልኩም እንዴ አለችው። አልጣልኩትም ለምን እጠለዋለሁ እያለ ከዛ በጣም ደስ አላት። ልትስመው ወደ ከንፈሩ እየጠጋች ነው፣ አይን አይኑን እያየችው እሱም እያያት ሊሳሳሙ ሳሞ በጣም እንደተቀራረበው ድንገት አላዝ ገባ። አዮል ቆያ እንዴ እያለ ገና ግብት ሲል ሁለቱን ሲያቸው፣ ከዛ ሩህያ በቃ የሆነ ሰው ይቅርታ ሊጠይቅ መጣ መሰለኝ ብቻችሁ ልተዋችሁ ብላ ወጣች። እሷ እንደ ወጣች አላዝ ግራ ገብቶት እያያን ነበረም። ከዛ ያማንም ቢሆን ልሸኝሽ ብሏት ተከትሏት እየወጣ በሩን ዘጋው። አላዝ ግራ ገባው፣ አላዝ ጨነቀው። በኃይለኛው እንደተሸነፈ አይነት ስሜት እየተሰማው ነው። ነገር ግን ያማንና ሩህያ ጥሩ ስሜት ውስጥ ናቸው። እስከ አጥሩ ዳር ከመድረስ ከሸኛቸው በኋላ ከዛ በቃቻው ብላ ጉንጩን ልትስመው ነበረ፣ እሱም ሊሰማት እየሞከረ ነው። ከዛ ቀስ ብሎ ጉንጯን ሰማት። ከዛ ወደ ውስጥ እየገባች ነበረ። ከዛም በኋላ ሰራን ድንገት ስልክ እያወራ እየመጣ ነው። ሰራን ቆይ ቆይ መጣው መጣው እያለ መኪና ውስጥ ገባ። አሁን ያማን እየተከተሉ ነው። ያማን በእርግጠኝነት ሰራን እዚህ ነገር ውስጥ እጁ እንደገባና እንደተጨማለቀ እየጠረጠረው ነው ያለው። ከዛም በኋላ ተከትሎት መጣ። ሲመጣ የመጣው ሰራን ወደ አንድ ቤት ነበረ፣ ወደዚህ ሆቴል፣ እንዲሁም የምሽት ጭፈራ ቤት፣ መጠጥ ቤት ከመጣ በኋላ ወደ ውስጥ ገባ። ሲገባ ያማን በርቀት እያየው ነበረ። ሰራን ቀጥ ብሎ የሄደው የጨበጠው ቀጥታ ኢኪያርን ነበረ። ኢኪያር ቁጭ ብሎ እየጠጣ ነበረ። ኢኪያርና ሰራን ቁጭ ብለው ያወራሉ። ያማን ሁለቱ በእርግጠኝነት የተገናኙት በእኔ ጉዳይ ነው ብሎ እያሳበን ያለው ይሄ ነገር ያበቃለታል፣ ያበቃለታል እያለ ነበረ።